ሩታዬ የኔ ምስኪን፣ የኔ የዋህ፣ እናንተ ድራማ መሆኑን እያወቀ ልክ እንደኔ የሆነ አይነት ስሜት የተሰማው ማን ነው? ማን ነው? ሩታ እንደኔ ያሳዘነችው ማለት ነው እንግዲህ። ሩታዬ ዛሬ ተበልታለች ማለት ነው። በማ በጽጌና በአብርሃም ማለት ነው። አረ ጽጌ ነብስሽ ይማርም፣ ዛሬ ግን ጥሩ ነገር ሰርተሻል። ውድ ተመልካቾች፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ሀብዘል ኢላላፍ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልባ መሰግናለሁ። አላህ ይበረልኝ። ዛሬ ምን እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ውድ ተመልካቾቼ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም ምን እንዳደመጣችሁት የሩታ ቪዲዮ ነው ማለት ነው። የእነ አብሬሽ የነጽጌ ቪዲዮ ነው ማለት ነው። እንግዲህ፣ ዛሬ ደስ የሚል ነገር ነው ማለት ነው። ጽጌ ይዛ የመጣችው አሪፍ ሀሳብ ነው ያው ስለሱ፣ ማለት ይህ ውስጧን ለማወቅ ፈተና መፈተን አለብን አለች። ነገር ግን የዛሬ ፈተናዋ ተሳክቶላታል። ከሁለት ቀን ነው ከሶስት ቀን በፊት የፈተነችው ፈተና በጣም ያስጠላ ነበረ። የእሱ ፈተና የሚያካክስ ደግሞ ዛሬ ጥሩ ነገር ሰርታለች ማለት ነው በማ በአብርሃምና በሩታ ላይ ማለት ነው። አንዳንዴ የምታመጣቸው አይዲያዎች ጦር ናቸው አልቋችሁ ር ማለት ነው። እና የመቀደሙ መካሻ ዛሬ ክሳን አለች። አዎ ክሳን አለች። ሰላም እንዲያወርዱ አድርጋለች ማለት ነው። ረቀለም ቀስ መሽ ተጣሉ። እውነት ነው፣ አልተጣሉም ግን እኮ አንዳንዶቻቸው ያንዘራጣችሁ አሁን ምን ልትሆኑ ነው? በቃ ተለያይተዋል፣ እሰ እንኳንም ተለያዩ ስትሉ ተው። አብርሃም እና ሩታኮ መቼም ቢሆን ሊለያዩ አይችሉም። አይለያዩ ስልናችሁ ማለት ስንላችሁ ለነበራችሁ እንዴት ናችሁ? ለራራችሁ ወይ የእውነት በጣም ደስ ብሎኛል። ሆኖን ግን ደግሞ ሮታ በጣም አሳዝናኛለች፣ በጣም ማለት ነው ያው ድራማ ነው ድራማ መሆኑን እያወቅሁኝ ውስጤ ላይ የሆነ ነገር የነካው ነገር አለ በቃ የዋህነቷ ንጹህ አፍቃሪነቷ በቃ ያስታውቃል ማለት ነው እዚህ ጋር አብርሃምም ልክ ማለት በጣም እንደሚወዳትም ደግሞ አስታውቀዋል ማለት ነው እኔ ብዙ ነገር አድርጌያለሁ ነገር ግን ያው ከፈለግ ውጣን አይለችኝ ምንም መልስ ልሰጠኝ አትችልም እያላት ነበር ጽጌ ሀሳቡን ስታመጣለት አይ እኔ የሆነ ነገር ያየሁባት ነገር አለ ስለዚህ ሻንጣህን ይዛ ስትወጣ እንግዲህ ማትፈልግ ነገር ከሆነ ከኢንሳቅ ሌላ ውስጥ ከገባች ምናልባት ውጣ ልትል ትችላለች። ነገር ግን እኔ ያየሁባት ነገር ስላለ ታናግርሃለች አለችው። ያው መልካም እድል ተመኝታ ነበረ ጽጌ። ወደ ቤቱም የገባችው እድሉ ተሳክቶላታል ማለት ነው እንግዲህ ሩታ ብዙ ነገር ያልጨረስነው ነገር አለ ስትልም ደግሞ ደንግጬ ነበረ። ያልጨረስነው ነገር ስላለ ስለዚህ አቶ ወጣም እያለችው ነበረ። እኔ ደግሞ ይሄ አልጨረስኩትም የምትለው ነገር ስለ ሰማኒያው ነው ምናምን ብዬ እያሰብኩ ነበር። ግን መጨረሻው ላይ አፈነዳችሁ፣ አፈነዳችሁ አውራሃለሁ ከቤት እንድትወጣ አልፈልግም ብላ እምባ ተናነቃት ማለት ነው ሩ ሚስኪን ማለት ነው። ይህኔ ሚስኪን እንግዲህ አሁን ሰላም ሊወርድ ነው። በቃ ሰላም ሊወርድ ነው። ሰላም በቃ አሸብርም አሸብር፣ በነገራችን ላይ ከሩታዬ ጋር ሲታረቅ ወደ ትክክለኛው ስሙ ይመጣል። አዎ ወደ ትክክለኛው ስሙ ማለት ነው። ለአሁኑ ግን ከመታረቃቸው በፊት ባሸብር ነው የምጠራው፣ ምንም ማድረግ አይቻልም። አብርሃም ይቅርታ አርግልኝ እና ማለት ነው፣ ያው ከሩታ ስትታረቅ ወደ ትክክለኛ ስምህን እመጣለው ማለት ነው። እናም ምን ለማለት ፈልጌ ነው ያው ነገ ወይ ከነገ ወዲያ ሰላም ይወርዳል። ወደ ነበሩበት ይገባሉ ማለት ነው። አብርሃም ትታ ወደ ይሳቅ ገባች፣ ከይሳቅ ጋር አዲስ ፍቅር ጀመረች፣ ይቺ ባለጌ፣ ይቺ ርካሽ ስትሉ የነበራችሁ ደህና ናችሁ? እንዴት ናችሁ? እውነት ግን እኔ በጣም አዝኜባችኋለሁ። እንደዚህ አይነት ስደብ ምትሳደቡ አንዳንድ እህቶቻችን ማለት ነው፣ ለእናንተ አላህ ልቦና አይስጣችሁ። የእውነቴን ነው እምላችሁ። ሴት ልጅ ግን አንቋሻችሁ ሰድባችሁ፣ ግን ማለት ምን አይነት ስሜት እንደሚሰማችሁ ባላቅም ብቻ እነሱ ኦልሬዲ ለስራ ነው ወይ ድራማ ነው እየሰሩ የነበረው? የሰሩትም ደግሞ ይኸው መጨረሻው አይታችሁታል አይደለም? መጨረሻው ይገባቸዋል ብዬ አስባለሁ። ዛሬ እንግዲህ እንዳያችሁት ሂሳቅ የራሱ የዩቲዩብ ቻናል ተከፍቶለታል። ያ ነገር የሚሆነው ከሂሳቅ ጋር የሰራችው ሩታ አንደኛ ከህዝቡ ጋር እንዲተዋወቅና በራሱ የዩቲዩብ ቻናል እንዲመጣ ነው። ይሄ ሁሉ ዋጋ የከፈለችው ማለት ነው። እኔ በዚህ አጋጣሚ ሩታ ሳላደንቃት አላልፍም ማለት ነው። ራሷን ነው መስዋዕት እየከፈለች ያለችው ማለት ነው ለስሟ ለቤተሰቧም ለምንም ሳታስብ ሰውን ለማሳደግ ራሷን መስዋዕት ትከፍላለች ማለት ነው። እኛ ልናደንቃትና ልናከብራት ነው የሚገባው ማለት ነው። ይሄ ሁሉ ስታንቋሽሿት፣ ይሄ ሁሉ ስትሰድቧት እንኳ ከዚህ በፊት ራሱ የረሙ መቶ ሺህ ለማስገባት ከእሱ ጋር ቪዲዮ ሰርታለች። ምናክል እንደሰደባችኋት አንዳንዶቻችሁ ማለት ነው። ምናክል አሁንም ላይ ደግሞ ይኸው ከይሳ ጋር እንግዲህ ያ ድራማ የሰሩት ዛሬ ላይ በደንብ ይገቧቸዋል። በደንብ ማለት ነው። እሱም ራሱን ለመጥቀም ነው ከእሷ ጋር ቪዲዮ የሰራ ማለት ነው። የራሱ የዩቱዩብ ቻናል ይኸው ዛሬ እንግዲህ ከመሻ አስር ሺ ገብተዋል ማለት ነው ይሳቅ ዩቱብ ተከፍቶለት ማለት ነው። ስለዚህ ወጣቶችን እያነቃቁ እየሰሩ ነው። የሩታው ደግሞ ለየት የሚያደርገው ነገር ምንድን ነው? እራሷን መስዋዕት እያደረገች ነው። ሴትነቷን ዝቅ እያደረገች ነው። ያ ማለት ደግሞ ሰውን ለመርዳት እየፈለገች ነው እንጂ እውነት ሴትነት አንሷትን አይደለም። እውነት አንዳንዶቻችሁ ተረዱ በቃ። ለምንድን ነው ሰው ተንቋሾ አንገት ደፍቶ በሰው እንዲለምን ብቻ የምትፈልጉት ማለት ነው? በራሱን ችሎ ከራሱም አልፎ ሌሎቹን ለመርዳት ሲሞክር ይቺ ርካሽ፣ ይቺ ቆሻሻ ከሰላሳ አምስት ወንድ የምትንዘላዘል አይባልም። አንድ ሰው እኮ ምንድን ነው አብሮ ቪዲዮ ስለሰራ ብቻ ተንዘላዘለ ማለት ነው። እኔ ግን አንዳንዴ እስኪ እንደ ወጣት ወይም ደግሞ እንደ ተማረ ሰው እናስብ። በዚህ ዘመን ደግሞ እንደዚህ አይነት የወረደ አስተሳሰብ ስናስብ በጣም ነው የሚደብረው ማለት ነው። አዎ ሶሻል ሚዲያ ነው አውቃለሁ። ሀሳብ አስተያየት የመስጠት መብት አለን። ነገር ግን ደግሞ ያናክል ባይሆን፣ ይህ ሴት ልጅን ማንቋሸሽ፣ ሴት ልጅን አንገቷን እንድትደፋ እንድትሸማቀቅ እውነቴን ነው የምላችሁ ሩታ ጎበዝና ጠንካራ ሴት ስለሆነች ነው እንጂ እንደ አንዳንድ ሴት ደካማ ሴት ብትሆን እውነት ዛሬ ላይ ሩታ ሚዲያ ላይ አናያትም ነበረ አናያትም ነበር። ግን ጎበዝ፣ የዓላማ ሰው፣ ጠንካራ ከራሷ አልፋ ለሌሎቹንም ማበርታት ማጀገን የምትችል ልጅ ስለሆነች ዛሬ ቆማ ሄዳ ብዙዎቹን ወጣቶች እንዲሰሩ እያደረገች ነው ያለችው ማለት ነው። ስለዚህ ከይስ የሰራችው ስራ ለመጥፎ ነገር እንዳልሆነ ለስራ እንደሆነ እሱ የዩቱብ ቻናል እንዲከፍት ስለሆነ አሁን ላይ ይገባቸዋል ብዬ አስባለሁ። ለማንኛውም እንግዲህ ሰላም ሊያወርዱ ነው፣ ዋናው እሱ ነው። አልተጣሉ ግን በድራማቸው በቃ ወደ ሰላም ሊመጡ ነው። ተመልካቾቻቸው እረፍት ያገኛሉ፣ እነሱንም እኛን ማሽቃባጮቹ ሰላም እናገኛለን ማለት ነው። እኛ የአብርሽና የሩታ ፍቅር ነው የምንፈልገው ማለት ነው በቃ ማናቸውንም ማናቸውንም ማለት ነው። እውነት በድጋሚ እነግራቸዋለሁ። በቃ አትሳደቡ፣ በቃ አትሳደቡ። በቃ እስኪ ተረዷት። እሷ እኮ እሷንም ለመጥቀም ሌሎቹንም ለመጥቀም ነው እየፈለገች ያለችው ማለት ነው። እና ሴት ልጅን ባታንቋሽሹ። በተለይ በተለይ ደግሞ ሴት ሆናችሁ ሴት የምታንቋሽሹ ወደ ራሳችሁ ተመለሱ ነው የምለው። ቀለማ ምን ነው ተጨቃጨቅሽ እንዳትሉኝ ስለደበረኝ ነው። የምትጽፉት ኮመንት የምትሰሩት በእሷ ላይ ቪዲዮ በጣም የሚደብር ነው። ስለዚህ እንረዳት በቃ እንደዚህ። አዎ ከልክ ያለፈ ቪዲዮ አትስሪ በሏት፣ ችግር የለውም አዎ፣ ባህላችንም ሃይማኖታችንም የሚነካ አይነት ነገር ከሆነ ማለት ነው። ነገር ግን ሰውን ለመርዳት እንደዚህ ወጣቱን ለማነቃቃት የምታረገው ነገር፣ ስራ የምታረገው ነገር ብትረዷት ብዬ አስባለሁ። በተረፈ ወዳችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ባይ